ሰላም ጤና ይስጥልን ክቡራትና ክቡራን፣ ውድ የዩቱብ ቻናል ተከታዮች፣ የዕለቱን አጫጭር ዜናዎች ይዤ የላችሁ ቀርብ ያለው አብራችሁን ቆዩ። በቅድሚያም ኢትዮጵያ የዩሮ ቦንድ እዳውን መልሶ ለማዋቀር ያደረገችው ድርድር መክሸፉን ተገለጸ። በሁለተኛው ዜናም የቤንሻንጉል ጉሙዝ ክልል መንግስት ከዘንድሮ አመት ጀምሮ የክልሉ የትምህርት ቋንቋ አማርኛ እንዲሆንና ሰባት የአፍ መፍቻ ቋንቋዎች እንደ አንድ የትምህርት አይነት እንዲሰጡ ወሰነም። ለሶስተኛነት የመረጥነው መረጃችን ደግሞ የዘረፋ ወንጀልን ይመለከታል። የዘረፋ ወንጀልን ፈጽመው ለማምለጥ የሞከሩ ተጠርጣሪዎች በቁጥጥር ስር ውለው ምርመራ እየተጣራባቸው እንደሚገኝ የአዲስ አበባ ፖሊስ ኮሚሽን አስታወቅም። አጫጭር መረጃዎቻችን ይህን የሚመስሉ ሲሆን ወደ ዝርዝሩ እንገባለን። አብራችሁን ቆዩ። ሀገራችን ኢትዮጵያ እንደ አውሮፓውያን አቆጣጠር 2014 ዓ ም ከዓለም አቀፍ ገበያ በዩሮ ቦንድ 1 ቢሊዮን ዩሮ ለመበደር የበቃችው የሀገሮችን ብድር የመክፈል አቅም የሚለኩት እንደ ፊች ፑር እና ሙድ የመሳሰሉ ተቋማት በአማካይ ቢ የተሰኘውንና በአንጻሩም ጥሩ የተባለ ደረጃ ሰጥተዋት እንደሆነ መረጃዎች ያመለክታሉ። እነዚሁ የሀገሮችን ብድር የመክፈል አቅም የሚለኩት ተቋማት ሀገሪቱ ብድር የመክፈል ጊዜዋ በደረሰ ጊዜ ከሁለት ዓመታት በፊትም ማለትም 2023 ዓ ም ደረጃውን በእጅጉ አውርደው ወደ ሲሲ ድረስ ዝቅ አድርገዋታልም። ያኔም ብድሩ የተወሰደው በኢንዱስትሪ ፓርኮች ግንባታ ላይ በመዋል ምርታማነትን አሳድጎ ብድሩንም መመለስ ይቻላል በሚል ነበር። ከዚያ ወዲህ ግን ኢትዮጵያ በኮቪድ-19 ወረርሽኝና ከሁለት ዓመታት በላይ በዘለቀ ደም አፋሳሽ ጦርነት ስትናጥ ኢኮኖሚዋ አስቸጋሪ የሆነ ሁኔታ ውስጥም ገብቷል። በዩሮ ቦንድ ከተበደረችው ብድርም ባለፉ ከተለያዩ ዓለም አቀፍ ተቋማትና መንግስታት የተበደረቻቸውን ብድሮች የመክፈሏ ነገር ችግር ውስጥ ስለገባ የብድር መክፈያ ጊዜውን እንዲራዘምላት ከአበዳሪዎቿ ጋራ ተደጋጋሚ ድርድሮችን ስታደርግ ቆይታለች። ሆኖም ድርድሩ ውጤታማ መሆን ባለመቻሉና ሀገሪቱ ከብድር እርዳታ የተገኘላትን መጥታ ብድር መክፈል እያቃታት በመሆኑ የብድር መክፈያ ጊዜ ሽግሽግ ድርድር እስኪሳካ ጊዜያዊ ብድር መክፈያ ጊዜ ማራዘም መርሃ ግብር ውስጥ ተገብቶ ቆይቷልም። ከሰሞኑም ኢትዮጵያ ከአንድ ቢሊዮን ዶላር በላይ የዕዳዋን መክፈያ ጊዜ ለማራዘም ያደረገችው ድርድር ያለ ውጤት መጠናቀ ገልጸዋልም የአበዳራዎቹ ኮሚቴ ጉዳዩን ወደ ህግ ለመውሰድ እንደሚገደድ አሳውቋልም የገንዘብ ሚኒስቴር ማክሰኞ ጥቅምት 4 2018 ዓ ም ባወጣው መግለጫም እንደ አውሮፓውያን አቆጣጠር በ 24 ተከፍሎ መጠናቀቅ የነበረበትን ከ13 ዓመታት በፊት በዩሮ ቦንድ ሽያጭ የተበደረችውን 1 ቢሊዮን ዶላር እና 6.625 በመቶ ወለድ ያካተተ ዕዳ መልሶ ማዋቀር በሚቻልበት ሁኔታ ላይ ቦንዱን ከገዙ አበዳሪዎቿ ቡድን ጊዜያዊ ኮሚቴ ጋር ለሶስት ሳምንታት ገደማ የተገባደደ ውይይት ሲካሄድ መቆየቱን አሳውቋልም። ኢትዮጵያ ከአንድ ቢሊዮን ዶላር በላይ እዳዋን የመክፈያ ጊዜ ለማራዘም ያደረገችው ድርድር ያለ ውጤት ተጠናቀቀ። የአበዳሪያቿ ኮሚቴ ጉዳዩን ወደ ህግ ለመውሰድ እንደሚገደሉ አሳውቀዋል። በውይይቱ ላይም ከኢትዮጵያ መንግስት ተወካዮች በተጨማሪ በኢትዮጵያ መንግስት የተቀጠሩ ዋይት ኤንድ ኬዝ አልአይፒ የተባሉ የህግ አማካሪና ላዘርድ የተባለው የፋይናንስ አማካሪ መሳተፋቸውን ገልጸዋል። የኢትዮጵያን ቦንድ የገዙ ቡድኖችን በመወከል ደግሞ ቡድኖቹ ያቋቋሙት ጊዜያዊ ኮሚቴና የህግና የፋይናንስ አማካሪ መሳተፋቸውን ጠቅሷል። ጉዳዩን በሚመለከት ባለሙያዎች ምን አሉ? አስቀጥለን የምንመለከተው ርዕሰ ጉዳያችን ሲሆንም የቢዝነስና ኢንቨስትመንት አማካሪ አቶ ከፈለኝ ኃይሉ የድርድሩ አለመሳካት ምንም ምንነት እንዲሁም ሊኖረው የሚችለውን ተጽዕኖ ለሪፖርተር ጋዜጣ ሲያብራሩም ቴክኒካል የሚሏቸውን ሁኔታዎች በመጥቀስም አለመተማመን እንዳለ አመልካች ነው ሲሉ ገልጸዋል። አልተሳካም ማለት ሙሉ በሙሉ ተስፋ የለውም ማለት አይደለም። መስማማት ያልቻሉት ፋይናንስ ነክ ባልሆኑ ጉዳዮች ነው። በቀጣይ በሚኖር ድርድር መስማማት ካልቻልን ግን ኢትዮጵያ እዳዋን መክፈል የማትችልበት ሁኔታ ዲፎልት ውስጥ ትገባለች። ይህም ደግሞ ለኢትዮጵያ ጥሩ አይደለም ሲሉ ገልጸዋል። ኢትዮጵያ እዳዋን መክፈል ከማትችልበት ሁኔታ ዲፎልት ውስጥ በማስገባቱ በተጨማሪም ተሻጋሪ ተጽዕኖ እንደሚኖረው በዋናነትም ኢትዮጵያ የወሰደችውን ብድር መክፈል የማትችል ተደርጋ እንድትቆጠርና በዚህ ከሌሎችም የግል አበዳሪዎች አዲስ ብድር ለማግኘት እንዳትችል እንደሚያደርጋት ወይም ብታገኝ እንኳን ከፍተኛ ወለድ ክፍያ እንደሚኖረው ገልጸዋል። በአጠቃላይ ይህ ሁኔታ ከተፈጠረ የኢትዮጵያን ብድር የመክፈል እይታ ያበላሻል ብለዋል። ድርድሩን ያለ ስምምነት መጠናቀቁን ተከትሎ የአበዳሪዎቹ ኮሚቴ ጉዳዩን በሕግ አግባብ ለማየት መወሰኑ ምን ምን አይነት የሕግ አግባቦችን ያካትታል በሚል ለቀረበላቸው ጥያቄም የሚከተለው ምላሽ ሰጥተዋል። ኢትዮጵያ ወደ ዓለም አቀፍ የፋይናንስ ገበያ ውስጥ ሌሎች ብድሮችን እንዳታገኝ ሊያስደርጋት ይችላል። ከዚህም በተጨማሪም ሸቀጦችን ወደ አገር ለማስገባት ኤልሲ፣ ሌረር ኦፍ ክሬዲት ሙሉ በሙሉ መክፈል የማትችልበት ሁኔታ ሊፈጠር ይችላልም ብለዋል። በተጨማሪም በሀገር ውስጥ የሚገኙ የኢትዮጵያ የተለያዩ የመንግስት ሀብትና ንብረቶች አስገድደው በማሸጥና እንዲከፍሉ ሊያደርጉ ይችላሉ። በዚህም ኢትዮጵያውያ ንብረቶች ሊያዙ ይችላሉ ሲሉ አስረድተዋል። በሌላ በኩል ደግሞ በዚህ ምክንያት በኢትዮጵያ ላይ የሚፈጠሩ የገጽታ መበላሸት የውጭ ሀገር ባለሀብቶች ወደ ሀገራችን ኢትዮጵያ እንዳይመጡ ሊያስገድዳቸው እንደሚችል ገልጸዋልም። የኢኮኖሚ ተንታኙ ዶክተር ተስፋቸው ተፈራ ደግሞ ሀያላን መንግስታት በአነስተኛ ወለድ ይሰጡ የነበረው ብድር እየተመናመነ በመምጣቱ አገሮች የካፒታል ፍላጎታቸውን ለማሟላት ወደ ዓለም አቀፍ የቦንድ ገበያ በመውጣት በቦንድ ሽያጭ ብድር የሚገኙበትን ሁኔታ በገቡበት ወቅት ኢትዮጵያ በአይሮ ቦንድ ሽያጭ የተበደረችውን መክፈል ባለመቻሏ ድርድር ውስጥ መግባቷንና ድርድሩን በስኬት አለመጠናቀቁ ዋጋ እንደሚያስከፍላቸው ተናግረዋልም። ኢትዮጵያ በዩሮ ቦንድ ዕዳዋን መልሶ ለማዋቀርና የክፍያ ጊዜዋን ለማራዘም ያደረገችው ድርድር አለመሳካቱ እንዳለ የሚቀጥል ወይም በቀጣይ ድርድር ስምምነት የማይደርስበት ከሆነም ከፓሪስ ክለብ አበዳሪዎች ተመሳሳይ የዕዳ ቅነሳና የመክፈያ ጊዜ ለማግኘት የመግባቢያ ስምምነት የደረሰችበትን ጉዳይ እንደሚያበላሽ ገልጸዋል። የዩሮ ቦንድ አበዳሪዎች ጊዜያዊ ኮሚቴ አባላት ከኢትዮጵያ ጋር የተደረገው ድርድር ባለመሳካቱ መበሳጨታቸውንና በቀጣይ ከኢትዮጵያ መንግስት የተሻሉ የድርድር ፍሬ ሀሳቦችን ለመስማት ዝግጁ መሆናቸውንና ነገር ግን አሁን ባለበት ደረጃ ድርድሩ እክል እንደገጠመውና መፍትሄ ካልተገኘለት ኢትዮጵያን በሕግ እንደሚጠይቁ ገልጸዋልም። በቀጣይነትም ወደ ታላቁ የኢትዮጵያ ህዳሴ ግድብ መገኛ ወደ ሆነችው ወደ ቤንሻንጉል ጉሙዝ ክልል የምንጓዝ ሲሆን የቤንሻንጉል ጉሙዝ ክልል መንግስት ከዘንድሮ ዓመት ጀምሮ የክልሉ የትምህርት ቋንቋ አማርኛ እንዲሆንና ሰባት የአፍ መፍቻ ቋንቋዎች እንደ አንድ የትምህርት አይነት እየተሰጡ እንዲቀጥሉ ወስኗልም። ጊዜያዊ ነው የተባለው ይህ አሰራር በዚህ ዓመት በቅድመ መደበኛ ኬጂ እና በአንደኛ ክፍል ተማሪዎች ላይ የሚተገበር ሲሆን በየአመቱ ወደ ሌላ ክፍሎች ደረጃዎች እያደገ እንደሚሄድ የክልሉ ትምህርት ቢሮ ገልጿል። የተለያዩ ብሔር ብሔረሰቦች መኖሪያ የሆነችው የቤኒሻንጉል ጉሙዝ ክልል በክልሉ በሚነገሩና አፍ መፍቻ ቋንቋ ትምህርቶች መሰጠት የጀመረውም በ2001 ዓ.ም ነበር ሲሉ ገልጸዋል። የመማር ማስተማሪያ ቋንቋ ሆኖ ከሚያገለግሉት አፍ መፍቻዎች መካከልም ቤኒሻንጉልኛ፣ ጉሙዝኛ፣ ሽናሽኛ እና ማኦኛ ይገኙበታል። ኮሞኛ፣ ጓምኛ፣ ሮምኛና አማርኛም ትምህርት ይሰጥባቸው ከነበሩ የአፍ መፍቻ ቋንቋዎች መካከል ናቸው ሲሉ ገልጸዋል። በክልሉ የሚገኙ ተማሪዎች ከአንደኛ ክፍል ጀምሮ ሂሳብና የሳይንስ ትምህርት አይነቶችን በእነዚህ ቋንቋዎች የሚማሩ ሲሆን ሰባተኛ ክፍል ላይ የመማር ማስተማሪያ ቋንቋ እንግሊዘኛ ይሆናል ሲሉ ተደምጠዋል። የቤንሻንጉል ጉሙዝ ክልል ትምህርት ቢሮ በክልሉ ላሉ የወረዳ ልዩ ወረዳ፣ ከተማ አስተዳደሮች መዋቅሮች በጻፈው ደብዳቤ ላይም ከዘንድሮ 2018 ትምህርት ዘመን አንስቶ ይህ አሰራር መቀየሩን አስታውቋል። የቢሮ ኃላፊ የሆኑት ዶክተር ተመስገን ዲዳሳ ውሳኔው መተላለፉን ለቢቢሲ አማርኛ አረጋግጠዋልም በቢሮ ኃላፊ የተጻፈው ደብዳቤ እንደሚያስረዳውም ላለፉት 17 ዓመታት ተግባራዊ ሲሆነ ቆይ አሰራር የተቀየረውም የቤንሻንጉል ጉሙዝ ክልል መንግስት ካቢኔው ባለፈው ወር መስከረም 10 2018 ዓም ያሳለፈውን ውሳኔ ነው ተከትሎ ሲሉ ገልጸዋል። ከሁለት ሳምንት በፊት በመስከረም 21 ለክልሉ ትምህርት ቢሮ የደረሰውን የካቢኔ ውሳኔ ተመሰረተው በ2017 ዓም በተደረገ ጥናት ላይም እንደሆነ ተጠቅሷል። ደብዳቤውም የአፍ መፍቻ ቋንቋዎች በመማር ማስተማሪያነት ጥቅም ላይ በሚውሉበት ጊዜ የሚፈለገውን ውጤት ማምጣት እንዳልቻለ ገልጸዋል። ይህ የሆነውም ከሚያስፈልገው የመምህራን ቁጥርና ብቃት ከግብአትና ከሌሎች ችግሮች ጋር በመያያዙ እንደሆነ ገልጸዋልም። የትምህርት ቢሮ ኃላፊውም ዶክተር ተመስገን መምህራን በቂ አይደሉም፣ እንደውም የሉም ማለት ይቻላልም፣ ያሉትም ላይ አቅም ማነስ አለ ሲሉ ተናግረዋል። ሕፃናት በራሳቸው ቋንቋ በሚማሩበት ጊዜ አካባቢውን በአግባብ ይረዳሉ፣ የትምህርት ይዘቱን ይረዳሉ ተብሎ ይታሰባልም ያሉት ዶክተር ተመስገንም ይህ ሊሆን የሚችለው ግን ሊያስተምር የሚችል በራሱ ብቁ የሆነ መምህር ሲኖር ነው ገልጸዋልም። ቋንቋዎቹን እንደ አንድ የትምህርት አይነት ለመስጠት የሚሆን የመምህር እጥረት አለመኖሩ ነው የሚናገሩት ኃላፊም ሂሳብና ሌሎች የሳይንስ ትምህርቶችን በአፍ መፍቻነት ለማስተማር የተመረቁ መምህራን ግን አለመገኘቱን ገልጸዋልም። ያሉትም ቢሆኑ በሌላ ከተማሩ በኋላ ሁለት ወይም ሶስት ወር ቋንቋ ትርጉምና ተያያዥ ስልጠና የወሰዱ ናቸው ሲሉ ገልጸዋልም። ይህ ጉዳይ የተማሪዎች ውጤት ላይም ተጽዕኖ እያሳየ መምጣቱን አክለዋልም። ቢሮ ይህንን ችግር ለመፍታትና የተማሪዎችን የመማር ውጤት ለማሻሻል የ2017 ዓ ም ያጠናውን ጥናት ለክልሉ ካቢኔ እንዳቀረበ ደብዳቤው ያስረዳልም። ካቢኔውም የክልሉ አቅም እስኪጎለበትና ያሉ ችግሮች በሂደት እስኪፈቱ ድረስ በክልሉ የአንደኛ ደረጃ ትምህርት መማሪያ ማስተማሪያ ቋንቋ አማርኛ እንዲሆን ወስኗለም ተብሏልም። የአፍ መፍቻ ቋንቋዎች ደግሞ እንደ አንድ የትምህርት አይነት ሆኖ ብቻ እንዲቀጥሉ ካቢኔ ወስኗል። የሽግግር ሂደት ዝርዝር አፈጻጸም መመሪያ እየተዘጋጀ ነው ነው ሲሉም አክለው ገልጸዋልም። ዶክተር ተመስገን እንደተናገሩትም በዚህ ዓመት ይህ ውሳኔ መተግበር የሚጀምረው በቅድመ መደበኛ ኬጂ እና በአንደኛ ክፍል ተማሪዎች ላይ እንደሆነና በሚቀጥለው ዓመት ሁለተኛ ክፍል ተማሪዎች ይህንን አሰራር መተግበር እንደሚጀምሩ እና በቀጣዮቹ ዓመታት ሌሎችም የክፍል ደረጃዎች እንደሚቀላቀሉ አብራርተዋልም። ቢሮ ይህንን አካሂዶ የመረጠው ከአንደኛ ክፍል አንስቶ በአፍ መፍቻ ቋንቋ እየተማረው ያሉ ተማሪዎች ላይ አዲስ አሰራር ላለመተግበር በማሰብ መሆኑን ገልጿልም። አማርኛን በክልሉ የትምህርት ቋንቋነት የመጠቀም አሰራር የሚቀጥለው በአፍ መፍቻ ቋንቋዎቹ ብቁ የሆኑ ፍላጎት ያላቸው ሰልጣኞችና መምህራን እስከሚዘጋጁ ድረስ ነው ብሎ ገልጿልም። የመጨረሻው ወዳደረግነው መረጃችን ስናልፍም የዘረፋ ወንጀልን ይመለከታል። የዘረፋ ወንጀል ፈጽሞ ለማምለጥ የሞከሩ ተጠርጣሪዎች በቁጥጥር ስር ውለው ምርመራ እየተጣራ እንደሚገኝ የአዲስ አበባ ፖሊስ ጠቅላይ መምሪያ ገልጿልም። ተጠርጣሪዎቹ የጸጥታ አካል የሚመስል የደንብ ልብስ በመልበስም የዘረፋ ወንጀል ፈጽሞ በቁጥጥር ስር የዋሉት ጥቅምት 11 ቀን 2018 ዓ ም በቦሌ ክፍለ ከተማ ወረዳ 14 ጃክሮስ ተብሎ በሚጠራው አካባቢ እንደሆነ ገልጿልም። አብርሃም አሸናፊና ዳግን ዳግም ብርሃኑ የተባሉት ሁለት ተጠርጣሪዎች ወንጀሉን የፈጸሙት ረድኤ ተሐመድ በተባለች ግለሰብ ላይ እንደሆነ ፖሊስ ገልጿል። የግል ተበዳይ በአቃቂ ቃሊቲ ክፍለ ከተማ ወረዳ 3 ልዩ ቦታው አባ ሳሙኤል 140 ሰፈር ተብሎ በሚጠራ አካባቢ የሚገኝ የንግድ ሱቋን ዘግታ በመውጣትም የሰሌዳ ቁጥር ኮድ ሁለት ቢ 88595 አዲስ አበባ የሆነ ተሽከርካሪ እያሽከረከረች ስትጓዝም ከጥቂት ሜትሮች ጉዞ በኋላ እንዳስቆሟት ታውቋልም። ተጠርጣሪዎቹ የግል ተበዳይን ከሹፌር መቀመጫ ላይ ያስወረደው ከኋላ እንድትቀመጥ ካደረጓት በኋላም ተሽከርካሪውን ራሳቸው እያሽከረከሩ በሚፈልጉት አቅጣጫ እንደወሰዷትና ና 500 ሺህ ብር ወደ አካውንታቸው እንድታስገባ እንዳስገደዷት የፖሊስ የምርመራ መዝገብ ያስረዳልም። የግል ተበዳይም የጠየቀችውን ያህል ገንዘብ እንደሌላት ስትገልጽላቸው በወቅቱ በእጇ ይዛው የነበረውን 8700 ጥሬ ገንዘብና ሁለት ሞባይል ስልኮችን ዘርፎ እሷን ካስወረዷት በኋላም መኪናውን እየነዱ በተቃራኒ አቅጣጫ ጉዞውን ለማምለጥ ሲሞክሩ ከሌላ ተሽከርካሪ ጋር ተጋጭቶ የትራፊክ አደጋም አድርሰዋልም። ከአደጋውም በኋላ ከተሽከርካሪ ወርደው በመሮጥ ሰው ቤት ገብተው ሊሰወሩ ቢሞክሩም ሳጅን ፋንታውን አላምነው በተባለ የአዲስ አበባ ፖሊስ ሞተረኛ ትራፊክና በኅብረተሰቡ ትብብር ከነ በቁጥጥር ስር ውለዋል። ግለሰቦቹ ከጸጥታ አካል ጋር በተመሳሳይነት ያለው የደንብ ልብስ ይልበሱ እንጂ የጸጥታ አካል እንዳልሆኑ መረጋገጡንና ከወንጀሉ ጋር ተያይዞ ተጨማሪ ምርመራ እየተካሄደ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ ገልጿል። የጸጥታ አካል በመልበስና ተመሳሳይነት ያለው የደንብ ልብስ በመልበስ ወንጀል የሚፈጽሙ ግለሰቦች ሲያጋጥሙ ይህ ሊፈጸም እንደሚችል ህብረተሰቡ ተገንዝቦ አጠራጣሪ ሁኔታዎችን ሊያጋልጥ እንደሚገባ የአዲስ አበባ ፖሊስ ኮሚሽን ገልጿልም።